ይሄኛው ነው እንግዲህ አንዱ ምስጥር አይደለም፣ ምስጥር ወጣ የሚባለው ትልቁ ቦምብሼል ይሄ ነው የሚያስደነግጠው። እና አንተ ሙሉ በሙሉ እንደወረደ ትቀበለዋለህ። አማራ ላጠፋ ነው ህዝብን እንደስ ኮሌክቲቭሊ እያጠፋው ነው ብሎ የተናገረውን ማለት ስለመከር ከአብይ ጋር ኢንተራክሽን ስለነበረ፣ በግልህም ሰውየው እንዲህ ይናገራል ብለህ ታስባለህ ወይ? ባህሪውን ስለሰው ተፋፍሮ ተፈራርቶ ዝማር እንጂ እዚህ ጋ ያልሰማ የኦሮሞ ሊቅ የለም። ያልሰማ ኦሮሞ ህዝብ የለም። ጀዋር ከዶክተር አብይ ከተነጠለ አምስት ዓመት ሆኖታል። ከተለያየ አምስት አመት ሙሉ የት አስቀምጠው ነው ያጠፋልናል ብሎ አምነው ነው እየጠበቁት የነበረው አላጠፋ ስላላቸው ነው መጥተው የነገሩን የነበሩ የሚል ጥያቄ መመለስ ነበረበት። አሁን ይሄ ጃዝባ ሞጎስ የሚባለው አንተ አብይ አህመድን ትቀርበዋለህ አለ። በህይወት ዘመኑ ዶክተር አብይን ሁለት ቀን ቢያገኝ ነው ጀዋር በሆነ ውይይት፣ በህይወት ዘመኑ በህይወት ዘመኑ ነው ኦፊሻል ደሞ ዶክተር አብይም ዶክተር በቀቅሳም ዶክተር አብይን ጀዋርም ዶክተር በቀቅሳም አምስት ዓመት ሆነዋል። ጀዋርና አብይ ለውጡ መጥቶ ሰላማዊ ግንኙነት የነበራቸው አንድ ዓመት ነው። አንድ ዓመት ጀዋርና ዶክተር አብይ ከተለያዩ ስድስት ዓመት ሆነዋል። ለውጡ ከመጣ ሰባት ዓመት ስለሆነ ዝም በሉ። እኔ አታልዬ ላጠፋላቸው ነው ላጠፋቸው ነው፣ ታገሱኝ ስላቸው የታገሱት እነ ጀዋር ያጠፋልናል ብለው ጠብቀው አምነው ነው። አሁን ወጥቶ የተናገሩት ሸወደም ብለው እንጂ አማራ መጥፋት ያምኑበት ነበር ማለት ነው። የአማራ መጥፋት አሁን አሳዝኗቸው ከሆነ አምስት ዓመት በውዳቸው ለምን ይዘው ቁጭ አሉ? የኦሮሞ ኢሊት በሙሉ የአማራ መጥፋት ላይ ይግባባ ነበር ማለት ነው። ታገሱኝ ስላላቸው ታገሱኝ ስላላቸው ነው የታገሱት። ያልሰማ የለም። የኦሮሞ ኢሊት በሊጋል በኦፊሻል ነው የሚያወራው። ካሉ በሀሳቡ ይግባቡ ነበር ማለት ነው። ታገዙኝ አሁን ብዬ ነው አማራን እዚህ ጋር እምሸውደው፣ እናጠፋቸዋለሁ አለን ካሉ። ጀዋር የሚጠብቀው ያ የዶክተር አብይ በምስጥር የነገራቸውን ነገር

ነው ወይስ ተስፋ ነበረው? ዶክተር አብይ እነሱ የሚጠሉትን አማራ ያጠፋልላል ብሎ ጠብቀው ይሆን? ዶክተር አብይ ለአማራ ጽንፈኛም ለኦሮሞ ጽንፈኛም እንደዛ ብሎ በወቅቱ ካታለላቸው ትክክለኛ ነበር ማለት ነው። ለእናንተም እነዚህን ጽንፈኞች አጠፋቸዋለሁ ታገሱኝ ብሎ ለአማራዎቹ አንድ ነገር እዛ ካለ እናንተ ጋር መጥተው እነዚህን ጽንፈኞች አማራ አጠፋቸዋለሁ ታገሱኝ ካለ ትክክል ነበር። ዶክተር አብይ ጥፋት አላጠፋም። ምክንያቱም ሪያልቲ ጽንፈኞች ስለነበራችሁ እንዳለውም ደግሞ አጥፍቷቸዋል። እንዳለው ለእናንተም ለእነሱም እንደነገር አጥፍቷቸዋል። ይሄ ሪያልቲ ነው። ምክንያቱም አገር ታጠፉ ነበረ በዛን ጊዜ የመሳሳብ የአማራ ጽንፈኛና የኦሮሞ ጽንፈኛ ለጊዜው ሀይ ብሎ እናንተንም እያረጋጋ እነሱንም አረጋግቶ አቅሙን እስኪሰበስብ ድረስ ያባበላችሁ ትክክል ነበር። ምንም እኮ ጥፋት አልነበረም። ይሄ ሪያሊቲ ነው። ሁለታችሁን ማጥፋቱ ደግሞ ትክክል ነበር። ሀገር አታርፍም ነበር። በእናንተ የጨነቀፈ የዘረኝነት ጥንባት ማለት ነው። ያ ቁጭት ነው የሚያናድዳችሁ አማራን አጠፋለሁ ጊዜ ስጡኝ ብሎ አታለለን ብላችሁ ካልሆነ በስተቀር እነዛም ይህንን ኦሮሞ ጽንፈኛ አጠፋለሁ ብሎ አታለለን ካላላችሁ በስተቀር ዶክተር አብይ በወቅቱ ለየፊናችሁ ኦሮሞን አጠፋለሁ፣ አማራን አጠፋለሁ ብሎናል ካለ ጽንፈኞቹን ነው ያለው። እንዳንተን ደግሞ በሪያልቲ ያጥፍቷቸዋል። ማጥፋቱም ትክክል የምንደግፈው ሀሳብ ነው። እስኪ ስሙ ትንሽ አካባቢ ታላቃዊ ተወጋ መልሳት ነው እ ብሔረተኞች እነ ዘረኞች ላጠፋቸው ነው፣ ተመልሶ ግርኛ ጋር የሸወድኳቸው ነው። ታገሱኝ ክሎክ አዎ፣ እንደዛ ማለቱ ልክ ነው። ዶክተር አብይ ምንም አልጣ ብሎ ቢሆን እንኳን የአንድ በሳል መሪ ነው። ምክንያቱም በወቅቱ ምንም ጉልበት ስላልነበረው አንተንም እሱንም ለየብቻ አንተም ተስፋክ እምቢትል ነበረ አንተ ጋር መጥቶ አማራን ላጠፋ ነው ሲል ኖ ለምንት ብለ በዛኑ ጊዜ ወጥተ አደባባይ ላይ ትናገር ነበር። አምስት ዓመት ግን አምነኸው አማራን ያጠፋልኛል ብለ ጓጉተ ነበረ በወቅቱ ዝም ያልከው የአማራ ጽንፈኞችም እነዚህን ኦሮሞ አጠፋለሁ ሲል ተስፋ አድርጎ ነው በምስጢር የጠበቀው። ዶክተር አብይ ስማርት ጋር ስለነበረ በወቅቱ ምንም ጉልበት ስላልነበረው ሁለታችሁንም መገሰጽና ማድረግ ስለማይችል አቅሙን እስኪሰበስብ ድረስ ለሁለቱም እንተረስታችሁን ነገረ እንተረስት ስለነበራችሁ አመናችሁት። ሁለታችሁንም በጠራባ መጥቶ አጠራረጋችሁ። ምን አጠፋ ታዲያ? ይሄ የአንድ በሳል ብልህ መሪን ነው እንጂ ወንጀል ነው ምን ጉልበት ነበረው እናንተን ያንን እንደዛ በምትቦርቁበት ጊዜ ሰው በምታስጨፈጭፉበት ጊዜ ሰው በምታሳርዱበት ጊዜ ምን አቅም ነበረው የአማራ ጽንፈኛም የኦሮሞ ጽንፈኛ በየፊናው ሲጓር አልነበረውም ታገሱኝ ብሎ ሁለታችሁንም ትንፋሹ ሰበሰበና በዚህ በዚህ ብሎ አላቅቶ አወጣችሁ አሁን ወታችሁ ታለቅሳላችሁ ይሄ ነገር ዶክተር አብይን ያሸልመዋል እንጂ ምን ወንጀል ያስበለዋል? እናንተ ጽንፈኛ አማራ፣ ጽንፈኛ ኦሮሞ ያለውን አማራና ኦሮሞ ብላችሁ ትጠቀሙበታላችሁ እንጂ ዶክተር አብይ ያለው ህዝቡን ሳይሆን እናንተ ጽንፈኛ ፖለቲከኞችን ነበረ። ስትጓተቱ የነበሩትን ይጨርሳል። እስኪ ትንሽ ያለውን ነገር ኦሮሞ የሆነ ያልሰማ የለም ይህ ይሄ ነው ሰምቶ ዝም ካሉ የአማራን ጽንፈኛ ያጠፋልኛል ብላችሁ በወቅቱ ዶክተር አብይን ተቀብላችሁት ነበር ማለት ነው አምናችሁበት በርታ ብላችሁታል ማለት ነው አሁን አምስት ዓመት እኮ ነው ኤክስፓርዴት ያደረገ ወሬ እኮ ነው ዶክተር አብይን አንተ ጀዋር እንኳን ከተለየው ዶክተር በቀግዛ እንኳን ከተለየው አምስት ዓመት ሆኖታል። ታየ ምን አሁን አምጥቶ ቢያወራ ምን የሚያመጣ ትርጉም አለ? አዲስ ነገር አይደለም። በወቅቱ ልክ ነው ቢላችሁ እንኳን ትክክል ነበር። ለእናንተ መጥቶ እናንተ የምትፈልጉትን ነገር ነገራችሁ፣ አሚን ብላችሁ ተቀበላችሁ። ጊዜ ገዛበት። ለአማራ ጽንፈኛ ሄዶ ይናገራል፣ ጊዜ ገዛበት። በየፊናችሁ መጠፋፋት ስለምትፈልጉ ያጠፋ ብላል ብላችሁ ጠበቃችሁ። ዶክተር አብይ ደግሞ ብልብለተኛ ነበረ። ሁለታችንን ትንፋሹን አሟጦ አቅሙን አጠናክሮ ሲወጣ አንተንም፣ ዘመነንም፣ ቧሉንም በካልቾ ረግጦ ከህዝብ ውስጥ አገለላችሁ። ያ ነው የሚያበሳጫችሁ፣ ያ ነው የሚያናድዳችሁ እንጂ ዶክተር አብይ በወቅቱ የተጠቀመው ታክቲክ ቴክኒክ በሳል የሰው ጭንቅላት የሚጠይቅ ብልህ ፖለቲከኛ ነበር ለማለት ነው። ሼር ላይ ካርጉትና ለአድርሱላችሁ